በዚህ አጋጣሚ ግን በዜድ ሆኖ ይሄ ቤት የከፈትኩት ዜድ ያለው ተመሰግንሻለሁ። ብዙ እህቶቼ ስግደት ላይ ያሉ እህቶቼ እኔ እንደዚህ ገስት የላኩት እኔ አታስገቢ ስትሉኝ ለምዶ ታውቂያለሽ። እዛን እኔ ምን ያህል የሚሰማኝ እንደነበረ ስለማውቀው ነው። ሰው ገስት የላከ ውጪ እንዲቀመጥ አልፈልግም። ቤቱ ባዶ ሆኖ በቃ እንደኔ ስግደተኛ ናቸው የሚያወሩት ነገር ገብቶ አውርቶ ተጫውቶ ቢወጡ ምንም አይደለም። ከስድብ ነፃ የሆኑትን ነው ሁለቱም ብሩኬ እና ካይም አንድ አይን አድርጎ የሚያዩትን ማንኛውም ትናንትና የመቃለም ላይሆን እንዲገባ የምፈልገው ለዛ ነው። ሲቀጥል ደግሞ ወሲ ብለሻል። አሁን እንደ ሄደን አይነት ዘርፌም አለች መዲዳም እንደዛ። እንግዲህ እኔ አላወቅኩም፣ ግን ሰሞኑን ስትመጣ እኔ ራሴ በጣም ደስ ብሎኝ ነው ሳያት። እንደም ምስባት ማለት ነው፣ ግን አንድ ቁጥር ስትጽፊ ነው የምስበው ሰሞኑን እኔም ቢዚ ነበርኩኝ አልነበርኩኝም። ሌሎችም ደግሞ የማያውቁት ልጆች ግን ሁለተኛ አቶወልጅም የኔ ናት። ባለፈው የተፈጠረው ነገር በጣም ይቅርታ እንጠይቅልሻለን። እኔም ደግሞ ይቅርታ ንሻለው። በግሌ ማንም ቤቴ ላይ እንደዚህ ብሎ እንዲናገር አልፈልግም። ቦታ ሲኖር ደግሞ ማንኛውም ሰው ገብቶ መጫወት፣ መዝናናት ይችላል። ብቻ የሚሳደቡትና አልሆን አልሆን ነገር የሚናገሯ አሉ እነዛ ሰዎች ግን አናስተናግድም። ከዛ ውጭ የሆኑትን ብሩኬና ሃይሚዬ በአንድ አይነት የሚያዩት ይሄ ቤት የነሱ ቤት ነው። አላወቃችሁት ማለት ነው። አዲስ አበባ መጥቶ የብሩኬና የሃይሚዬ ቤት ነው። ብሩኬን ወዶ ሃይሚዬ የሚጠላ ሰው የእኛ ቤት አያስተናግድም። ሃይሚን ወዶ ብሩኬ የሚጠላ ሰው አያስተናግድም። ሁለቱም በአንድ አይነት የሚያዩ እነሱ ብቻ አይደለም። ስለመለኛው ወላ ስለሃብም መጥፎ እንዲወራ አልፈልግም፣ በእኔ ቤት ማለት ነው። እነሱ ወንድሞቼ ናቸው። ስለመለኛውም ስለሃብም መጥፎ የሚያወራ ሰው የእኔ ቤት አያስተናግድም፣ ወንድሞቼ ስለሆኑ ማለት ነው። እና ይሄ ይቅርታ አበዛሁባችሁ። ለዛ ነው ልጆቹ ይጎና አይጫወቱ የሚላችሁ። መዲና ደግሞ በጣም ይቅርታ አይጠይቁ። ይሄዎች የዋን ተመታች ከታችን እነግራታለሁ። ጉዳይ አይደለም። እሺ አውሩ። እኔ መዲና ቃታ አለው ምን ሆና? እንዲሁም ትመጣ መዲና መዲና ትናንት ወደ አይዬ አውርዳ ታስቀመጠችኝ አለችሽ። ከዛ ማልቀስ ጀምርኩኝ። ወዴት አባቴ ይሆናል ማለት የሚረዳ ሰው ማቀው የለም፣ ማንም የለኝም! በኋላ ሳለቅስባት ደግሞ ፍራንክ ነው ጌታ እግዚአብሔር አለኛ። ዘዴ ትስቂብኛለሽ? ጌታ እኔ እኮ አሳዘነችኝ እኮ ምን አባት ይላል ታዲያ? እንግዲህ አውጥታ አጥላኛለች። ምን አባት ይላል እውነት ነው። ግን እኔን እንትን እያለችኝ የተመታች ልጅ አንቺ፣ ሚሚ ፍራንክ ላይ አረገችኝ ነው እንጂ ጌታ እያለችኝ እየተነገረች ነው

ወስዶ የማን ቤት እንደሆነ እኛ ያቅም አስገብቶ፣ ከዛ ይህን ጫጫ አለው ጫጫ። አንቺ በኢትዮጵያ አስር ሰዓት ማለት ነው ለሌት ወይ ዘጉት። ብትክ ብዬ ስነሳ የሆነ ቤት አስገብቶኛል። እቺ እብድናት እንዴ አልኩትና አንቺ ልጆቻቸው እንዲ ነው እንዴ ያቃጠሉት አንቺ እስከ ሴናጋ ድረስ ነው እንደሚያውሩት አንቺ ሰው አብዶ አልነት ይሆናል

ይታየናል። ማንኛውም አንድ ቦታ ላይ አዲስ ሙሽሮች ከባሎቻቸው ጋር ገና ቤት ጎጆ ሲወጡ። በስንቀሊ ነው ዛሬ የሳቁት። ጌታ አምስት ቀን አልፎኛል ቤቴ ላይ እንደዚህ ከሳቁ እየተመታ ነው። ጌታን እዚህ ደንቅፍ በተይ፣ ይመችሀል። እግዚአብሔር ይመስገን። አዎ ጠዋት ማለት አሁን፣ ነገ ምንም ነገ ጠዋት አላጸዳም። ማንም የለም ይችላል ጌታ

ዘርፌን አሳዘነችኝ። ልንገራችሁ ዘርፌ ምን ያለች

አይ መዲና አይደለም እኮ ትልቅ ሰው ትመስላት፣ ጌታን በቪዲዮ ስታል ልጅ ናት፣ በጣም ልጅ ናት። እግዚአብሔርን ድምጿ እኮ እኔ እናት መስላኝ ነበረ እኮ። ማን እኔ አንቺ ዘርፍዬ፣ ጌታን ዘርፍ ያልኩኝ ልጅ እንዳላት አትመስላትም